የእግዚአብሔር ሕግ ብርሃናችን ነው። ፈቃዱን የምናውቅበት ሌላ የለም። ሱባኤ ባንገባ፣ እንደ አባቶቻችን ቅጠል ባንበላ፣ ዋሻ ተከተል ባንኖር፣ ሕጉ የሚያዘንን ካደረግን የእግዚአብሔር ፈቃድ ማለት እሱ ነው። አራተኛ መጻሕፍት ምኖቻችን ናቸው፣ እግዚአብሔርን የምናይባቸው መስታወቶች። እስኪ በሉ ንገሩኝ፣ ማንን የምናይባቸው? እስኪ እግዚአብሔር ማየት የሚፈልግ አውጡ እንጂ እናንተ እኮ ሁሉን የቀልድ እያደረጋችሁ ነው የተቸገራችሁ። ልብታየውት ስዴ ምን ታውጡ በደምብ እሺ። ማየት ትፈልጋላችሁ አይደል? አሁን እኔ ላሳያችሁ ነው። ቆይ እንዴት እንደምታየው ልንገራችሁ። ዛያፈቅረን ይቀብ ቃሌ፣ የሚወደኝ ቢኖር ህጌን ይጠብቃል። እመቦ ዛቀበ ቃሌ ያፈቅሮ ላዌ፣ ቃሌን የሚያጠብቅ ሰው ካለ አባቴን ይወደዋል ወአነ አርእ ወርእሴ፣ እኔ ደግሞ ራሴን አገልጥለታለሁ። ተመልከቱ፣ ቃሌን የሚጠብቅ ሰው ካለ እኔ ራሴን እገልጥለታለሁ። ልብ በሉ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 23። ሰው እግዚአብሔርን የሚያይበት መስታወት ይሄ መጽሐፍ ነው። እግዚአብሔርን ማየት ከፈለጋችሁ ሕጉን አንብቡት፣ ሕጉን ጸልዩት፣ ሕጉን ጠብቁት፣ ሕጉን ውደዱት። አለ ለጉሮሮ ጣፋጭ ነው፣ አለ ቅዱስ ዳዊት። ለምንድ ነው ለጉሮሮዬ ያለ ለአፊያ አይልም ኑሯል። ማር የሚጣፍጥ የት ላይ ብቻ ነው? እዚህ ውስጥ ብቻ ነው። እስኪ ጉሮሮ ላይ ጥሞት የሚያውቅ ሰው አለ? አሁን ምርጥ ስጋ ወጥ ብትበሉ ጉሮሯችሁ ውስጥ ይጣፍጣል። የት ላይ የሚጣፍጠው? እዚህ ላይ ብቻ ነው። ጠጅ ብትጠጡ የት ላይ የሚጣፍጠው? በተለይ የምትጠጡ ሰዎች፣ መጠጥ የምታለዋውጡ ሰዎች ዝም ብላችሁ እኮ የምትጃጃሉት አሁን የመቶ ሺህ ብር ሁሉ አልኮል አለ አሉ ወይ? እንዴው ጅልነታችን፣ ልብ በሉት። ውስኪ ብትል ቢራ ብትል ወይን ብትል ምን ብትል እዚህች በኋላ ሁለት ሴንቲሜትር በኋላ የለም የለም ማለት ነው። ውሃ ግጥም አድርጎ እንደጠጣው ሰውዬ ነህ፣ በቃ ከዚያ በኋላ በደንብ አድርጎ ውሃውን ግጥም አድርጎ ጠጥሎ ሁለት ሌድር በአስፓልቱ እንደሚንቦላካው ሰውዬ ነህ። በቃ ምንም ትርጉም የለው ሶስትም ብጠጡ አምስትም ብጠጡ፣ ሰው ቃልህ ለጉሮሮ የበሉ እንጂ ምንድነው? የእግዚአብሔርን መውደድ ህግ መውደድ ማንበብ መማር መኖር እግዚአብሔርን ያሳያል። ያሳያል ብቻ አይደለም። እመቦ ዘዐቀበ ቃልየ አነ ወአብ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ካለ እኔም አባቴም መንፈስ ቅዱስም መተን እናድርበታለን ይላል። ቃሉን ስንጠብቅ እግዚአብሔርን ማየት ብቻ አይደለም፣ ከኛ ጋር ይኖራል። እሱ ልባችን ማረፊያ ያደርገዋል። እግዚአብሔርን የምንዋሃደበት የእግዚአብሔር ቃል ነው። ከቃሉ ጋር ናችሁ። ከቃሉ ጋር ነጋችሁ። አዎ ወንጌል መዳኛችን ነው። የመጨረሻው ይሄ ነው። አሐዊነ ወንጌል አስተዳለ ወለነ መድኃኒተ ወንድሞቻችን አልሰማችሁም እንዴ? ወንጌል እኮ ድህነትን አመጣልን ይላል። አቡሊድስ ሊቀ ጳጳሳት ዘሮሜ ሲናገር ሃይማኖት አቦ ላይ ወንድሞቻችን አልሰማችሁም? ወንጌል እኮ መድኃኒትን አመጣልን። እስኪ ብሉ ወንጌል በሉ። ምን አመጣልን? መድኃኒትን አመጣልን። ምንድ ነው ምንድ ነው? በወንጌል ምንድ ነው መድኃኒት? ያደ ያመነ ይድናል። በሉ እስኪ ማመን ደግሞ ከመስማት ነው። በሉ ነገርኝ እንጂ ማመን ከየት ነው ከመስማት ነው። ሮሜ ምዕራፍ 10 ላይ ያመነ ይድናል፣ ማርቆስ 16። ለማመን መማር አለብህ። ስለዚህ ምንድነው? ተምረን ነው የምንማረው። ቃሉን ነው መስማትም። እግዚአብሔርን ቃል ነው መዳኛችን ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ቆርበህ ምንድነው? ቃሉን ስትማር የተጠመቀ ይድናል። ተጠምቀህ ምንድነው? ቃሉን ስትጠብቅና ስትማር የሰው ከፈተና ይድናል። እንዴት እንደምትጸልይ ስትማር ነው ትዳሩን የጠበቀ ሰው ይጸድቃል። ትዳርህን መጠበቅ የምትችለው የሚስትን የባልን ክብር መለኮታዊ ምስጢሩ ነው ስታውቀው። ካላወቁ እንዴት ይጸደቃል? በጨለማ ውስጥ እንደመኖር ነው። የእግዚአብሔር ልጆች የምንሆነው በወንጌል ነው። መጻሕፍት እነዚህ ናቸው። እስቲ መጻሕፍት እነዚህ ናቸው በሉ። እግዚአብሔር መጻሕፍትን እንጠብቀን ለመዳን ያብቃል። ከቃሉ ጋር ናቸው እንዴ። ግን ጥቅሙን የሚያውቀው የቀመሰው ነው። አሁን እንዴ ነው? እዚህ መጽሐፍ መጽሐፍ የሚሉት ሊያስብላችሁ ይችላል ሰይጣን። ይሄ አልፈርድባችሁ፣ እንደዚህ ብትሉ እውነታችሁ ነው። ቅዱስ ቂያዶስ እንዲብሉ አለና ለትምርተ መጻይፍ ተሰ አልወዘ ይጸግቦን። ትምርት የሚጠግባቸው የለም። ወፈድ ፋደሰ በሐበል ለአጥራይ ጥበበ ግን የማይጠገቡት ጥበብ በቀመሱ ሰዎች ዘንድ ነው። ለሌሎች ሳለ ጆሮአቸውን ያሳከካቸው እኔ አላልኩም ቅዱስ ጳውሎስ ለጢሞቴዎስ ሲለው ነው ቃለ እግዚአብሔር ሲነገር ጆሯቸውን እንደዚህ እንደዚህ ያስብላቸዋል አሳክኳቸዋል እዚህ ጆሯቸውን ያሳክካቸዋል ጆሯቸውንም ይመልሳሉ ወይ ሀውሉ በፍቶቶሙ እንደወደዱ ይኖራሉ እንደ ከብት ቃለ እግዚአብሔር መስማት አይፈልጉም የሚፈልጓቸውን መምህራን ራሳቸውን ወያመጽዉ መምህራን ለርእሶሙ ለራሳቸው ፈቃድ የሚመች መምህር ያከማቻሉ አለ። የእግዚአብሔር ቃል ግን ብርሃን ነው። የእግዚአብሔር ቃል ሕይወት ነው። ይህንን ብርሃን ይግለጽል። በጣም ግሩም ነው። የጉባኤ መጻሕፍት ማለት ምን ማለት ነው? ይችን ሶስተኛ ሁ ተመዝገን ሁለት ቀረን አላችሁ አይደል? ሶስተኛው ምንድን ነው የጉባኤ መጻሕፍት? በሉ